የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ መከላከያ ሰራዊት ምክትል ኤታማዦር ሹም ክቡር ዶክተር አብዱ ሁሴን የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር ክቡር ዶክተር አህመዲን መሐመድ በምክትል ርዕሰ መስተዳድር ማዕረግ የከተማ ልማት ክላስተር አስተባባሪና የከተሞች እና መሰረተ ልማት ቢሮ ኃላፊ ክቡራን የአማራ ክልል መስተዳደር ምክር ቤት አባላት፣ ክቡራን የዞን አስተዳዳሪዎችና ከንቲባዎች፣ ክቡራን ከፍተኛ ወታደራዊ መኮንኖች፣ ክቡራን በዚህ መድረክ የታደማችሁ የሀገር ሽማግሌዎችና የሃይማኖት አባቶች፣ ክቡራን ባለሀብቶች፣ ክቡራን እና ክቡራት፣ ከሁሉም በማስቀደም በአገር አቀፍ ደረጃ የኢንዱስትሪና ፋይናንስ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 አካባቢውን እያሳደገ ለሌላውም አካባቢ ምሳሌ ሊሆን የሚችል ህዝብ እንዳለን የሚያረጋግጥ መልእክት ተናግረዋል። እኔም ይሄን በትልቁ የምጋራውና ሌሎች የክልላችን አካባቢዎች ከዚህ ማህበረሰብ ማህበራዊ ትስስርና ማህበራዊ መስተጋብር በትልቁ ትምህርት ሊወስዱበት የሚገባ አንድ በደንብ ያላወቅ ነው ያልሰነር ነው በአግባቡ መልእክትን ስተምሮም ያልተጠቀምንበት ትልቅ ሀብት ያለን መሆኑን ልብንን ይገባል። ኮምቦልቻ ከተማ በቀደምት ታሪኳ በተለይም ደግሞ በ19 ሃምሳዎቹ አጋማሽ ጀምሮ ከሌሎች የሀገራችን ከተሞች በተለየ ሁኔታ የኢንዱስትሪ ልማትን ማየትና ማሽተት የቻለች ከተማ ነበረች። ሆኖም ግን የመሀሉ ዘመን ለእሷ የሚበጅ እንዳልሆነ ወይም እንዳልነበረ ክቡር ከንቲባ በደንብ አስምረው የገለጹ ስለሆነ በንግግር መድገም አያስፈልገኝም። የተጠቀሰው በቂ ስለሆነ እንግዲህ በአጠቃላይ በዚህ ከተማ በተለይም በኢንዱስትሪና በጨርቃ ጨርቅና በቆዳ ውጤቶች አምራች ኢንዱስትሪዎች የነበሩባት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 በዚህ አንጡረ ሀብት በተጨማሪ ደግሞ የሰው ሰላም ፈላጊነት የሕዝቡ ተዋዳጅነት እና አብሮነት ሲጨመርበት በእጅጉ ከተማዋን ለልማት ተመራጭ እንደሚያደርጋት በቀላሉ ማሳያ ይሆናል። ይሄ በተለይ ባለፈው አመት ከሐምሌ መጨረሻ ሁለት ሺህ አስራ አምስት ዓመተ ምህረት ጀምሮ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 ክቡር ምክትል ጠቅላይ ሚኒስትር፣ ክቡራን እና ክቡራን፣ የዚህ መድረክ ዋነኛ ዓላማ ቀደም ሲል እንደተገለጸው በክልላችን በተለይም ደግሞ በምስራቅ አማራ እና ኮምቦልቻ ከተማ ያለውን የመልማት ጸጋ በማሳወቅ ጸጋችንን ካልሚዎች ጋር የምናገናኝበት የምናስተዋውቅበት መድረክ እንደሆነ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 በአጠቃላይ በእንስሴ በምርት የእሴት ሰንሰለትን ትስስር እሴት እየተፈጠረ እንዲሄድ የሚያደርግ መድረክ እንደሚሆንም ተስፋ እንዳደርጋለሁ። እንግዲህ በተለይም ኮምቦልቻ የቀደምት አቅሟን ለማሻሻል በየጊዜ የገጠሟችን ችግሮች ቀደም ሲል እንደተገለጸው በተለይ በኮቪድ 19 እንደዚሁም ደግሞ በሰሜኑ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 የምንጠብቀው እዚህ የተገኛችሁ ባለሀብቶች ያላችሁ ምርት ልትሸጡ ትችላላችሁ ተጨማሪ በማስተዋወቅ ለሀገር ውስጥ ሸማቾች ሌሎች አምራቾች እና ለዓለም አቀፍ ገበያ የምታቀርቡ ቢሆንም በአጠቃላይ በክልላችን በተለይ በዚህ ከተማ ተጨማሪ ባለሀብቶች የሚመጡበት ይሄ ኤክስፖ የወለዳቸው ያሳመናቸው እንዲመጡ ያበረታታቸው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 የተባበራችሁ ኩባንያዎች የኩባንያ ባለቤቶች በአማራ ብሔራዊ ክልላዊ መንግስትም ከፍ ያለ ምስጋና ላቀርብ እፈልጋለሁ። በጣም አመሰግናለሁ። እሺ፣ ከዚህ በመቀጠል የተከበሩ አቶ መስገን ብሩነ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ምክትል ጠቅላይ ሚኒስትር ይህንን ኤክስፖ በይፋን ለም እጋብዛለሁ። በጣም አመሰግናለሁ። በክብር ሰኝልኝ።